በቃ ልጅቷ ፍቅር አታውቅም፣ አፈቀረች። ፍቅር ውስጥ ከገባች ደግሞ ምንም ነገር ታደርጋለች፣ ገባችው። እዛ ጋር ሄዳ እሷ እንደዛ መገፍተሯ ምን ማለቷ ምናምን ማለቷ ምንም የሚሰማት አይመስለኝም። ለምን ኦልሬዲ ላግኘው አላግኘው ቀዳ ቀደርቱ ያለ እሱ ያለ ነገር ነው። ግን ይሄን ታክል ተፈለባት ቁርጣት ቁርጡ ለምን ትፈልቁርጡ ስንቶቻችንን ምንም ነገር ሳይኖረን እኔ እንዲህ አደርግ ነበር እንዲህ አደርግ ነበር ብለን የአላህ ስጠን ስጠን ስጠን ብለን ከሰጠን በኋላ ዞር ያልነው ነብዩ አለይሂ ሰላቱ ወሰለም ወንሱር አኻከ ዛሊማ አው መዝሉማ ወንድምህ በዳይም ሆኖ ተበዳይም ሆኖ ገዘው አሉ ነብዩ አለይሂ ሰላቱ ወሰላም። ሱሃቦቹ ጠየቁ ያ ረሱላህ ተበዳይ ከሆነ እንኳን እናግዘዋለን። በዳይ ከሆነ እንዴት ነው የምናግዘው? አሉ ነብዩ ሱሃቦቹ ሙስሊም ሆነው ሰላትን የማይሰግዱ ሰዎች የሚያጋጥማቸው አምስት ችግሮች አምስተኛው እጅግ በጣም ያስፈራል።

ከናንተ ምንም አይፈልግም፣ ግን እናንተ ውለታ ቢሶች ናችሁ ነ አላ ሁላችንም እንግዲህ አላህ ይጠብቀን። ለማ ተወዳለሁ። ይህ ብዙዎቻችን ላይ የሚስተዋል ችግር ነው። እንግዲህ አላህ ብዙ ነገር ጠይቀነው ይሄ ነገር ከሰጠኝ ይሄን ነገር ካደረግክልኝ እንዲህ አደርጋለሁ ብለን በዛው የቀረን ብዙዎች አለን። ራሳችን ሁላችንም ልንፈትሽ ይገባል። ያን ነገር አድርገን ከሆነ ጊዜውም አረፈደብንም። ሁለት ሀቢስ ከመሆናችን በፊት የሆነ ነገር እናድርግ። ለማ ተወዳለሁ። እንሻአላህ ሙስሊም ሆነው ሰላትን የማይሰግዱ ሰዎች የሚያጋጥማቸው አምስት ችግሮች አምስተኛው እጅግ በጣም ያስፈራል። ሙስሊሞች ከሆናችሁ ተጠንቀቁ። ይህም ቪዲዮን በደንብ ሼር፣ ኮፒሊንግ ዱዊት፣ ሪፖስት በማድረግ በእናንተ ሰበብ አንድ ሙስሊም ሰላት መስገዱን ቢጀምር እስከ መልቅያማ አጅሩን አብራችሁን ትካፈላላችሁ። የመጀመሪያው ሀፍታችሁና ርዝቃችሁ ላይ አላህ በረካውን ያነፍሳባችኋል። ሁለተኛው ደግሞ ስትሞቱ ቀብር ውስጥ ሥቃይ ያጋጥማችኋል። በዛ በረፍታችሁ ጊዜ እንኳን ምቾት አይሰማችሁ። ሦስተኛው ደግሞ ልትሞቱ ስትሉ በረሃብና በጥማት ነው የምትሞቱት አጠገባችሁ ጋር ውሃም ምግብም ቢኖር እንኳን አራተኛው ደግሞ ከአላህ ስብሓነሁ ተዓላ በምራቃችሁ ደስታችሁ፣ ገንዘባችሁ፣ ሀብታችሁ ሁሉ ነገር ይቀንስባችኋል። የመጨረሻውና አምስተኛው ደግሞ ስትሞቱ ጣረሞታችሁ እጅግ በጣም አሳማሚና ከባድ ይሆናል። ለዚህ ነገር ምን ያክል ዋጋ ትከፍላላችሁ? ሰላት በእስልምና ውስጥ መሰረት ከሚባሉና የወመልቅያማ ጊዜ መጀመሪያ የምንጠየቀው ነው። እናም ሁላችሁም ሰላታችሁ ላይ እንዳትዘናጉ፣ ይህን ቪዲዮም ራሳችሁ ጋር እንዳታስቀሩ ሁሉም ሰዎች ጋር አድርሱ። አላህ ስብሃነ ወተዓላ በጀነት ያገናኘን ሁላችንም። አላህ ወንጀላችን ይማረን። ኮመንት ላይም ሙስሊም በመሆኔ ይኮራሉ ብላችሁ ጻፉ። አላሁማ ሚን ያ ረብል አለሚን። ሱብሃነላህ፣ አላህ ይጠብቀን ሁላችንም። አላህ ያገራልን ሶላታችን ላይ አላሰ ወሰሊማላሲናማ ለም ነቢያችን ለም የመጨረሻ መልዕክታቸው አደራ ሶላታችሁን ብለዋል ማለት ነው። ስለዚህ እነዚህ ችግሮች ያጋጥሙናል። አስባችሁታል ሞተንም ሳንሞትም ጭምር በዱኒያም በአኪራም እንግዲህ ከባድ ቅጣት ነው የሚጠብቀን። ከዛ ቅጣት ደግሞ ራሳችንን ልናስተውል ይገባል። ሶላታችን ከግራልን፣ ሰላታችንን በአግባቡ ከሰገድን ወላሂ ውስጣችን የሚረብሸው ቆሻሻ ተግባር ልም ብሎ ነው የሚወጣው። ስለዚህ እንሻላ በ24 ሰዓት ውስጥ ቢያንስ አንድ ሰዓት እንኳን አይፈጅም። አስር አስር ደቂቃ እንኳን ብንይዘው አብዝተን ራሱ ቢያንስ 50 ደቂቃ ማለት ነው አምስት ወቅት ሰላትና

የሚበድለውን ለምሳሌ ሲገፋ ካየኸው ስምንት ሰዓት ላይ ጠራራ ላይ ሲገፋ ይሁን መሬት ተው ወንድሜ ይሄ አንድ ስንዝርም የምገፋው ነገ የምልቅያማ የጀሃነም መግቢያ ይሆናል ተው ካልከው አገዝከው ብሎ ማለት እኮ ይሄ ነው ነፍስ ሊያጠፋ ያለውን ተው ወንድም ይሄንን ያበላሻል ቤተሰቦችን ያፈናቅራል ካልከው እኮ አገዝከው ብሎ ማለት ይሄ ነው በሬውን ከመገንጠል አዳንከው ሌላውን ተው ያከራውን ከመሰለ ልጆቹን በትኖ ደካማ የሆኑ አባትና እናትን ጥሩ እንዳይሄድ

ሲህርን ድግምትን የደገመ ሰው ከኛ አይደለም ማሉ ነብዩ። ከኛ አይደለም ካሉ ከማል እንሆን ነው። ማን አለን ከሰይዳችን በላይ? ሰይዳችን ከኔ አይደላችሁም ካሉ ምንድነው የምንሆነው? መሄጃ የለንም እኮ ነገ ወልቂያማ እኮ። የሰይዳችን ሸፋ የማይፈልጋለ የትኛው ወንጅ ኸይር ሰላችን ነው። ነገ ጀነት የሚወስደን የሰይዳችን ሸፋ ከአላህ እየጠየቅን ነው እኮ አይደለም። አላህ ሆይ የሰይዳችን ሸፋ እንዳትከለክለን፣ ይልዱ አጥ ማታ ዱአ እያደረግን ነው። የሰይዳችን ሸፋ የሚገኘው ዛሬ ላይ ይሄንን ሲህር የሚባለው ነገር ስንተው ነው ማለት ያጀማ እንሻአላህ ብዙዎቻችን እንደተማረበት ተስፋ አድርጋለሁ። እንግዲህ በሰማነው የምንጠቀም ያድርገን። ወንድማችን በቀብር ስፍራ ላይ የሚገርም መልእክት አስተላልፎልናል። በተለይ አሁን በትንሽ ነገራቶች ነው እየተጣላን፣ ወንድም ወንድሙን እየበላ በዱኒያዊ ፍቅር ሱብሓነላህ ሰክረም ማለት ነው ወንድሙ ወንድሙን እያጠፋ ባለበት ወቅት እንደዚህ አይነት ምክር ይጠግንናል ብዬም አስባለሁ በተለይ ሲህር የምናሰራ ሰዎች ሙስሊም ብለን ነው ራሳችን የምናስበው ሱብሓነላህ ነብያችን ከኛም አይደለም ብለዋል ተመልከቱ ስለዚህ ከማለ እንሆን ነው እንዳለ ወንድሜ ማለት ነው ወደ ክፍር አለም ውስጥ ነው የሚያስገባን ከፍረናል ማለት ደግሞ አስባችሁታል ሱብሓነላህ አላህን ክደናል። ነገር ግን ሙስሊም ብለን እናስባለን። ሙስሊም እህቶቻችን ሙስሊም ወንድሞቻችን እየበደልን ሲር እያሰራን ድግምት እያሰራን ነበር ከቤታቸው ከቀያቸው እንዲፈናቀሉ እያደረግን ህይወታቸው እንዲበጠበጥ እያደረግን ምን አስደስቶ ነው ያጀማ? ለየትኛው ህይወት? ነገ እኮ እኛ ሞት አለ። ባንሞት እንኳን እሺ። ስብሃና አላህ አላህ ይጠብቀን። ሁላችንም ኢንሻላህ በሰማን ጠቀም ያድርገን። ከእንደዚህ አይነት መጥፎ ተግባር እንቆጠብ ለማት ወዳለሁ ጀማ። በስተመጨረሻ እንግዲህ ፍትፍታ እንኳን አይደለም እስኪ ድራማቸውን ልንገራችሁ ያለውንም ነገር ነግራቸው አለው እስኪ አህሙ ይቅርታ ካልጠየካት እያለው ነው ማንን ኢሳምም ማለት ነው በተለይ ሚዲያ ላይ ያሉት አሁን ጠቅላላ ድራማ ነው እየሰሩ ያሉ በነገራችን ላይ ልንገራችሁ እና እስኪ ቪዲዮ እንመልከትና ፈኪያም ደግሞ መልሰታለች የአህሙ ቪዲዮ እንመልከት እስኪ በጋራ ለኢሳም ይደረስልኝ ይሄ ቪዲዮ ይሄ መልእክት ለኢሳም እንዲደርስልኝ ሁላችሁም ሼር ሼር አድርጉ ቪዲዮውን አይቶት መልስም እንዲሰጠኝ ስለምፈልግ ማለት ነው። እንዲሁም ሌሎቻችሁም ይህንን ቪዲዮ እስከመጨረሻው ድረስ በስነ ስርዓት እንድትከታተሉኝ እፈልጋለሁ። ይቀጥል ደግሞ ምን አደረገች ይህች? ምንም እኮ አላደረገችም። አፈቀረች እንጂ ምንም አላደረገችም። በዛ መልኩ እሷን መገፍተር እሷን ማጥላለት ምናምን ይሄ በጣም ስህተት ነው። ማለት እኔ በሰዓቱ ቪዲዮን እያየሁት ቪዲዮ ደቅኝ ቀጥታ ላይ ኢሳን የሆነ መልክት ባስተላልፍ በጣም የሆነ አስጠሊ ቃላቶችን ሁሉ መጠቀም አይቀርም፣ ምክንያቱም በጣም ነበር የተናደርኩት። ፍቅርን የሚያውቅ ሰው ማለት ነው ጋይስ። ፍቅር ስንት ነገር ሰውን አድርጓል። ፍቅር ስራ አላሳጣችሁም፣ በፍቅር ምክንያት ገንዘባችሁን አላጣችሁም፣ ጊዜያችሁን አላጣችሁም። እውነት ለመናገር በፍቅር ምክንያት የሞተ ሰው የለም። እስቲ የለም በሉ። በፍቅር ምክንያት የሞተ ሰው የለም። አፍቅሮ ያ ሰው ክዶት ተናዶ ራሱን አጥፍቶ የሞተ ሰው የለም አለማችን ላይ በጣም ብዙ ነው ያለው። ይቅርታ፣ እሺ ምናምን ብለህ በሪስፔክት እንትን ብትል ያበደ ነው ያባ ከዛም በዘለለ ደግሞ እሷን እሷ በቃ እሷ በቃ ሪስፔክት ግድ ይላል። ምንም ቢሆን ሪስፔክት ግድ ይላል። ጀግነት በዚህ ይለካል ብዬ አላስብም። እና ሞቅ ሞቅ የምታደርጉ ሰዎች ነው፣ ኢሳም እንደ ተሳሳትክ ማወቅ አለብ፣ ስተትህን ማመን አለብ። እዚህ ጋር የምፈልገው ስተትህን አምነህ ሶሪ ብቻ እንድትላት ሶሪ እንድትላት ነው። ቀልቧን ሰብረሃታል፣ ስለዚህ ሶሪ በላት። በቃ ነው የሚፈልገው፣ ይሄንን ነው ምን በጣም ተናድጃ አለሁኝ። በጣም ተናድጄ ይባሃለሁ አዝኝ ይባሃለሁ። በዚህ መልኩ ልትገፋት አይገባም። ያጅማ ያህሙን እንግዲህ ለኢሳም ይደረስልኝ ብሎ መልእክት ስላልፏል። ይቅርታ መጠየቅ አለበት እያለ ነው። ማንን ፈኪያ ማለት ነው። በዛ መልኩ ልታጥላላት አይገባም። እኔ ሌላ ላፊ ቃል ልናገርህ ነበረ። በዛ ሰ ስሜት እሱ አፈቅረች እንጂ ምን አደረገች ጥፋት የለባትም እያለ ጠበቃ ቁሙላታል ለማለ ፈኪ ድራማ መሆኑን እዚህ ጋር ተወቁል። በነገራችን ላይ ሲቀጥል ደግሞ አይዞሽ አለውልሽ ብሎ የማንን የኢሳምን መልስ የሰጠበትን ቪዲዮ ሼር አድርጎለታል ማለት ነው። ስለዚህ ተነጋግረው ነው እየሰሩ ያሉት ማለት ነው። አህሙ ፊቱ እኮ ራሱ ያስታውቃል። ጭራሽ ተቀምቶ እና አህሙና ፈኪ ራሱ ምንም ነገር የላቸውም። እኔ ልንገራቸው እያንዳንዱ ነገራቶች ከነ ሚፍታ ጀምሮ ሚፍታና ናዲ የሚባሉት ሁሉም ነገራቶች አብዛኛው ሚዲያ ላይ ያሉት ቅድሚያ ተነጋግረው ገንዘብ ለማገኘት ሲሉ ነው እየሰሩ ያሉት ማለት ነው። ገንዘብ ለማገኘት ግን ወላሂ መባል አስፈላጊ ነው። ማፍቀር አፍቅራቸው አታውቁም እንዴ ምናምን ብሎ ሀሳብ ሚሴጥ ነበር። ፍቅር ብዙ ነገር ያደርጋል። በነገራችን ላይ አሁን ፍቅር ፍቅር የሚባል ነው። ፍቅር ሲጀምር ያለ ኒካ የለም። በነገራችን ላይ የሚተው ነገር ነው። ሁሉም ነገራቶች የሚተውና የሚታለፍ ነገር ነው ብዬ ነው የማምነው ማንኛውም ሰው የወዳል ያፈቅራል ምን ይላል በይታ ራሱ ሰው እኮ ይለከፋል እኮ በነገራችን ላይ ነገር ግን ያ ነገር ዘላቂነት የለም ያን ነገር ትታችሁ ሌላ ህይወት ትጀምራላችሁ ሌላ ህይወት ስትጀምሩ ያ ፍቅር ነበር ብላችሁ ታስባላችሁ እኔ አይመስለኝም እናንተ ሀሳብ ስጡበት እና ይሄ ፍቅር ሰላልሆነ ነው እኔም እንደዚህ እንትን እያልኩኝ ያለሁት ድራማ ነው እና ፈኪያ መልሰታለች እና አሁን ካልጠየቀ በቃ ብግብ ብሎ ጠበቃ ቆሞላታል ላግኘው አላግኘው ቀዳቀደርቱ አቀደርቱ ያለህ ነገር ነው። ግን ይህን ታክል ተትፈለባት ቁርጣት ሞክሩ ሌመችም ተስፋ አልቆርጥም። ሞክሬ ሳልሞክር በተስፋ ከመኖርና ሞክሬ በወድቅ ይሻላል። ምክንያቱም እንደማይሆን አውቄ ሌላ አዲሱ ትጀምራለሁ። ግን ሳልሞክረው ግን እኔም ሌላ መንገድ ላይ መሄድ አልችልም። እየኖርኩም ደግሞ ሳይሆን እየሞትኩ ነው የሚሄደው። ስለዚህ ዋናው ነገር በቃ ሞክሮ መውደቅን የመሰለ ነገር የለም። ሳይሞክሩ በተስፋ ከመኖር እና እውነተኛ ስሜቴን እንዲያቀልኝ ነበር የፈለኩት ገብቶች፣ ያንን ለማሳወቅ እንጂ እወድሻለሁ ቅፍ እንዲለኝ አይጠበኩም ነበር። ቢለኝም ዘላ አያምርም ማለት ገና ወደ ሆነ ቆኝ ኔ እናንተም እንደሚሰማችሁ አንድ ሰው አይታችሁ በአንድ ቀን ወዳችኋለሁ መላመን ቢል ይሁንም አደለ ልባችሁም አይቀበሉም። እኔም እንደዛ እንዲለኝ አለም ጠብቅ ያድጉት ባይተወው ደግሞ የተገፋ ነው ሲነሳም የሚያምርበት ወተትም በመገፋቱ ነው ቅቤ የሚወጣው አይደለም የሚባለው እና መጨረሻ የተገፋ ደግሞ መጨረሻ ያምራል። እኔም መጨረሻዬን አላህ ያሳምርልኝ ነው። ትናንትና ረምላ ቪዲዮ እየተመለከት ያብቼ መልኳን ቀይራ ድምጿን ቀይራ ስትል ነበር። በነገራችን ላይ ገንዘብ ብዙ ነገር ያደርጋል። ብዙ ተግባር እየተመለከትን አወራራችሁን፣ አካሄዳችሁን፣ እርምጃችንን፣ ሁሉ ነገራታችን በቃ ሌላ የሆነ ሌላ የሆነ ኩራት የሙናፊቅ ባህሪ ነው። በነገራችን ላይ አንድ ነገር ልንገራችሁ እና እንደዚህ አይነት ምንም ነገር ሊቀይረን አይገባም ብዬ ከማምን ሰዎች መካከል አንዱ ነው። ኢንሻላህ የሁላችንም መጨረሻ አላህ ያሳምርልን ብላለች። አላህ ያሳምርልን ሁላችንም። ነገር ግን መልሳታ አለች፣ እንግዲህ እኔ ስሜቴን የተናገርኩት እወደሻለሁ እንዲለኛ አፈቅርሻለሁ እንዲለኛ አይደለም ስትል ነበር። እና ሁለታቸውም አወራራቸው የፍቅር እንዳልሆነ ያስታውቃል። የፍቅር ሲሆንና ፊታችሁ ይናገራል። በነገራችን ላይ እውነተኛ ስሜት ፊታችሁ ላይ ካለ ወላሂ ይናገራል። አሁን ጋርም ያለው ሌላ ነው፣ እሷ ጋርም ያለው ሌላ ነው እና ይሄ ነገር ድራማ ነው ለማለት እወዳለሁ። እና ምንም ምለው ነገር የለም። በዚህ ደረጃ መዋሸት አለበት ወይ? እየተማለ ገብቷቸው ወላሂ እየተባለ መዋሸት አለበት ወይ? እውነት መስሎ ነበር። ለማንኛውም እንሻ አላህ የዛሬ ብዳችን ይህ ይመስል ነበር። ባሽ ሱቀያችሁ ከልብ አመሰግናለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ።